እሱ ነው ከአሁን በኋላ ተራራ የሚጠብቀው ሀይሜ አይደለችም ሀይሜ ሰውን ማሳመን ትችላለች መናገር ትችላለች ዝም በሉ ዝም በሉ ማሳመን ትችላለች መናገር ትችላለች ሁሉን ነገር ማድረግ ትችላለች ይብላኝ ለሱ ብዬሻለሁ እኮ ይብላኝለት ይብላኝለት ለሱ ለትንሽ ቀናቶች ነው እሱ ጋር የሚሄዱት ብላለች እሷ ለትንሽ ቀናቶች አይደለም። እሷ እኮ ትክክለኛ መልስ ነው እየመለሰች ያለችው። እሱ ምንድነው የፈለገ ካሷ ያላንተ ሕይወት የለኝም ብላ ይቅርታ። እናንተ እንዴት ነው የምታስቡት? ማን ይነገርለት? ማን ይነገራል? እቺ እኮ የምትችለው እቺ የመጣችው መለጣጠፍ ነው የምትችለው የተማረችው መለጣጠፍ ነው፣ መተሻሸት ነው፣ አንገት ስር ገብቶ እችኛዋ ኮ ክብሯን ጠብቃ ለሰው ልጅ የሚሆን ሰውን የሚያሳምን ሰውን የሚያስተምር ነው የምትናገረው። ለቃላቷ ተጠንቅቃ፣ ለንግግሯ ተጠንቅቃ፣ ለአቋቋሟ ተጠንቅቃ፣ ለአጨባበጧ ተጠንቅቃ። ይቺ እኮ አገር እኮ ነው የሀገር እንትን ነው የጠፋበት። እሱ ይብላኝ እሱ ቤት ለኖርማል ነው ግን ለሴ ልጅ ክብር ስላለ ኖርማል ነው ልኝና ይቅርታ አርጉልኝና በቃ ልጁ አነጋገሩ የታናሽ ታናሹ ነው። አነጋገሩን አታዩው? አንድ ቃል ወወደድበሚናገሩ ነገር እኮ አፈረ ኮ አፈረ ልጁ ኮ አፈረ። እኔ ማለት እዚ ቀቆሜ ነገር ምታውሩ ማለት ነው። ሀይሚ ከእንግዲህ ብሩክ ቤት ቻይሌንጅ እንዳት ቪዲዮ ስራ ካላ እኛ አንዴ

አለአላሁር የለይሚ በትክክል ነው። ያው ብዙ ጊዜ ስለሌላ እንዶም እዚ ጋ ማለት ነው። አሁን ስል ሰራች ሰው አላችሁ ማለት ነው። ስለዚህ ቆሜ ነገር አወርታችሁ በተራ ተራ። ከእንግዲህ ሃይሜ ከልጁ ቤት እየሰረች፣ እሷም እሷ ቤት እየሰረች፣ ሁለቱም እየሰሩ ይምጡ። ምክንያቱም እኛ አንፈልግን ከላስ ሁለቱ በተራ የሚጎበኘ ቤታቸው እኛም እዚህ ጋር ፈታ እያለን ያ መዳም ቅመሞች ፈታ እያለን እኛ ያለን ሁለቱም ጥሩ ስራ እኛ ላኛ ለእኛ ምክንያቱምእቻንፈልጋለንሰውእቻንፈልጋለንእቻንፈልጋለንማንዴልናገር ምናምን አይደለም። ስለዛሬ መጣው ልጅ እሱ ገምቶት እንኳን እንደዚህ ሲናገር አስቡ። ዛሬ የመጣው ልጅ የልጅ ጨዋታ ነው የያዝከው ሲለው እሱ እንዴት ነው የሚያደርገው? አረ ወደ ራሱ ይመለስ። እውነት ነው። አንድ ዓመት ሙሉ አብሯት ሲጓዝ የቀልድ ነው፣ ጨዋታ ነው። ከሷ ጋር የያዘ አይደለም፣ ድራማ ነበረ ሲሰራ የነበረው በሰው ላይ። እኔ ለሴት ልጅ እኮ ክብር አለኝ። እኔ ሴት ያሳደገችኝ። እኔ ለሴት ልጅ ቦታ አልፈልግም። ምንድን ነው አሁኑ? አይበልጥም እንዴ ሴት እያመጣ እሷን እያናናቀ እሷን እያጣጣለ ያቺ መናት ነገረች እኮ ለነገር እሷ እኮ ማጓላ እኮ ተናግራለች። ምክንያቱም እሱ ስለማት እሱ እንዳለ ነው። እውነት ነው። እሱ ስላለ ሁሉም መጥቶ እሷ ላይ ንቀት እያሳየ ያለው ሃይሜ እኮ ዛሬ ብዙ ነገር አውርታለች ማለት ነው። ምክንያቱም ብዙ ካዳመጣችሁ ማለት ነው እና ብዙ ነገር ተናግራለች ማለት ነው። ስለዚህ እንደተናገራችሁ ያዳመጡ ሰዎች ማለት ነው ይረዳታል ማለት ነው። ምክንያቱም እኛ ትምህርት ይሆናል። አንድ ሰው እሱ እኮ ቦታ እሷ ማለት ነው እሷ ዛሬ ያወራች ቪዲዮ ላይ ማለት ነው፣ እንደከላከልም እንደ ምንም ነገር እሱ ቦታ አይሰጠኝም። ስለዚህ ሰላም ውዶች፣ እንዴት ናቸው ደህና እኔ እየሳብኩሽ ነበረ፣ ግን አጋቢም ጋ ሽርሽ አልመጣልኝም ነበረ እንጂ። ስሙኝ አንድ ነገር ማወቅ ያለባችሁ ነገር፣ አሁን ብሩኬ ትላንትና ፕራንክ ነው ሊልም ነበር የመጣው አይደል እንዴ? ግን እሷ እሷ ሰው ይዛ ስለመጣ ጭራሽ ሊያስቀና እንደገና በአዲስ የመጀመሪያ ጥፋቱን ሳያስተካክል በአዲስ ሊያስቀና እየሞከረ ነው ማለት ነው። ሁለታቸው እልህ ላይ ናቸው፣ ግን ደግሞ ታውዛ ያኔ አትምጡ። እኛ እኮ ባልናቸው አይሰሙህም። ስራ እየሰሩ ስለ ማን አላውቅም። አሁን ሃይሜ ቤት አትምጪ ብንላት ትመጣለች። እሷ ተበድላለች። የእውነቷን እያወራች ነው። እሷ እኮ ታውቃለች አይደል እንዴ? ከላስ አሁን እኛ አትምጪ ብንላት እሺ አትልም። ሶ ኢንስተግራም ላይ እንዲ እንዲ ባያት ብሎ እሱ ሊኳት ነው። ከዛ ያቺ ነው። ከዛ እሷ ደግሞ ምን ብላታለች? ከህይወታችን ውጪ ስላለቻት እልህ ስለያዛት ነው ዛሬ የተገናኘችው አይደሽ፣ ለምን እልህ ይይዝሻል እኮ ምንም ቢሆን ትናለቻለች። አንድ ምሱ ተጓሰውነሽ እንደዚህ ካልሻት ነገ ትጠራሻለች፣ እኔ ደግሞ ከአንቺ ጋር ሄዳለሁ ብሎ ብሎ ለእሷ ተናግረው እንደዚህ በይ ብሎ እሱ ነው ይሄ። ትናንት መጣ ዛሬ የምን ህይወት ነው? ሰሚራ አንድ ነገር ማለት እኛ አይደለም ይሄ ልጅ ያመጣን ማለት ነው። ኦዲንስ አይደለም። ስለዚህ እኛ ሼር ስናደርግ ሀይሚ ደሞ ለልጁ ሀይሚ ብሎ ሲጠራ ከዛ ኮሜንት ላይ እሷ ምላሽ መለሰች። ከዛ በኋላ ትላንት እሱ ምናምን ብሎ እሷን መሸወድ ኦዲንስ መሸወድ ማን ሸወድ ልጆች፣ ከዚህ ቆይ ቆይ፣ አንድ በቃ መገመት ያለባችሁ መወሰን ያለባችሁ ነገር ዛሬ የመጣችው አንድ አመት ሙሉ ካሳለፈችው ልጅ የሆነች ሰንባ የሆነች ሴትዮ መጣ፣ አንቺ ከህይወታችን ውጭ ስትልሽ ምንም ቢሆን ትናደጃለሽ። ተናዳ ያኔ በቃ እስቲ ላስረዳ ለንገራት ብላ የመጣችው እንጂ ከብሩኬ ጋር ለመገናኘት ፈልጋ አይደለም። እሱ ደግሞ በድንገት እንደመጣ አድርጎ እሷን ሊያስቀና እንዴ ከኛል ከምሬ ነው ልጅ። አሁንም መጀመሪያ ያመጣበት ጠራቸው ተመካክሮ አብሮ መጥቶ እሱ ወደ ኋላ ቀርቶ ነው። አንቺ ባንዴ ኮን ብቅ ያለውስቲካ ለብላለችበይ መጨረሻ ላይ ማለት ነው። ድገሜ ብሎ ሳሚን ሲላት እሷ ደግሞ ሀይምያ እንደምታየው ዞሩ ብሎ ሲ ሀይሚ እያየች ለምን ታጠፍ ያለች በጣም ነው የሚያስቀው። ለምን እሷን ዞሩ ብሎ ሀይሚ የምታየው መስሎት ግን አላየችም እሷ

አዎ፣ ቻፕስቲክ ካለብህ ስትለው ድገሚ ብሎ ልክ ስሙ ሀይሚ እንድታየው ነበር የፈለገው ግን ሀይሚ ደግሞ ከልጁ ጋር የሳቀች ነበረ። ላየችው ዞር ብሎ ሲያይ እንግዲህ ማለት ነው። ወንድም ውድ ወንድም ላይ ይሻለው ማለት ነው እንግዲህ አታገኛችሁም ማለት ነው። አዎ ላታገኛቸው ትችላለች ወይ በሆነ ነገር እንትን ብሎ ይጠራታል እንጂ ችግሩ ሲጀምር ስለዚህ መገኘት የለባትም ከእንግዲህ ከእሱ ጋር ማለት አሁን እናንተ መረጋጋት አለባቸው። የተለያየ ሰው እንዲህ አይደለም፣ ለያዩ እኮ ቁጭ ብሎ ምን ልንገርሽ? ይስማል ሃይሜ አየች፣ እንደ አልኩሽ አላየችም። እንደዛ ቻፕስቲ ካለበት ብላ ዞር ብላ ወደ ልጁ ነው የዞረችው። ከዛ እሱ ደግሞ የምታየው መስሎት የምታየው መስሎት ሳምኝ አላት። ያችን ድግሚው አላት። ስደግመው ዞሩ ብሎ ሲያይ የለችም። አሁን አማውራት ቁም ነገር አውሩና ም ነገር የሚባልነርሱጉቆይ ቆይ፣ ስሙ አንደኛ፣ የሚለያይ ሰው እንዲሁ አይደለም መለያየት ማለት ልክ እንደማርክና እንደሄዱ ቁጭ ብሎ ነገራታቸውን አልፈቱም። እነዚህ ልጆች አትገናኙ ብትሉ ራሱ ይገናኛሉ። ለምን ያችም ወይ የሆነ ነገር ስላለ ዛሬ ራሱ የሆነ በእንትን ስላሉ መገናኘታቸውም አይቀር ነው። በዚህ ደግሞ መናደድ የለባቸው ይችላሉ። በሰው ሕይወት ማንም ሰው ሊወስን አይችልም። ገባሽ? ማንንም በማንም ሕይወት አይወስንም ግን ምንድን ነው እየመጡ ይኸውልሽ፣ እየመጣ የባለጌ ሴቶቹን ይዞ መጥቶ አንገት ስር እየገባ እየተለጣጠፈ ይሄ የወንድ ልጅ እንትን አይደለም። እኛ የራሳችን ሆነ ሰው ራሱ ጥሩ አደለም። ሶስተኛ ብሩንም ይህን መንገዱ ላይ አይጓዙም፣ እባክሽ። ወር ሆነ ይሄ ልጅ ልጁ እሱን እንዳከበረው እሱም እሱም የምታመጣ ሴት ሀይሚ ማክበር አለባት። ማንም አይደለችም። እየመጣች እንትኗን እየተላላለችባት የምትሄደው ማናት እሷ? ከባድ ነው። እኔ ይሄ ነገር ነው። ለማንኛውም መረጋጋት ያስፈልገናል። እናንተ የሚሄዱት ነገር ነው። በስነስራትባይዘው አብረሽ ያለሽው ሰው ነው የሚያስከብርና የሚያስከብርሽ። እስከ ዛሬ አስከብረዋለች፣ ሃይሜ አንድ ቀን አላሰደበችውም በማንም። ግን ይሄንን እሱ አልተረዳም ስክርብረነበርግን ሀይሚ ውነት ሬ ብዙ ነገር አወርታለች። አንድ አመት ሙሉም እየከፈው ከሀይሚ ተናግራለች። በእውነት የኔ እናት ማለት ነው በጣም ያዘነች ግን ሴት ልጅ እኮ ናት። እናንተ በተለይ ባይዘዊ ማለት ነው እኛ ሴቶች ማለት በጣም ወንድን ልጅ መከዳት እራሱ እኮ በጣም ያሳምማል። ይሄን ታውቂያለሽ። ድራማም ቢሆን በድራማ መልኩ እንኳን እስኪ መከዳት ተለቁ ስላለ ምንም ሳታስቢ ሳትጠነቀቂ፣ እያዘንሽለት እየወደድሽው ሲከዳሽ አስቢው። እንግዲህ ከዚህ በለጠ ቁስል አለ? የማይድን ቁስሉ በተለይ ሴት ልጅ ትጎዳለች። ከምርኛ ሴቶች በሁለት ነገር፣ አንደኛ ነገር ሰዎቹ ሰዎች ለአምራት ሴት እንኳን ሆኖ በእሱ አይፈርዳሉ። ድራማ እንኳን ቢሆን እየፈረዱ እኮ ነው፣ እየፈረዱ የራሱ ነገ የኔ የሚባል ነገር ቲቶ ማለት ሃይሜ እንዲነት ሃይሜ እንዲነት ማለት የኔ ህይወት ችግር የለውም ሴት ሆኖ አትናደዱ ከምር እንዳትናደዱ። እንዴት ማለት ሀይሚን ይዛችሁ ወደፊት አዎ፣ ማለት መናደድ የለባችሁም። ማናችን ቢኖርም ማለት ነው። ምክንያቱም ማንም ሴት መናደድ የለባችሁም። በተለይ እኛ ስደት ላይ ያለ እንዳትናደዱ። ምን ምን አናደዳችኋል? ሀይሚ ከሳቀች ምን አናደዳችሁ? ያ አንድ አመት ሙሉ ያ፣ ቀላል አይደለም። አንድ ሰው ጋር ነው ማለት ነው። ምክንያቱም ፈጣሪ ደግሞ ለእሷ የሚሆን ሰው ያ ይሰጣልም እና ሰጥቷል። ስለዚህ የራሷ ይወት ይኖራለች። ሁሉም ደግሞ ከጎኗ ቆሟት እና ቻይለንጇ ሼር አድርጓት ቤቷ። አንደኛ ነገር የረሳሁት ነገር አለ። ኦዴንስ እየለመነው አሉ እዚህ እንትን ላይ ቁጭ ብለው ላይፍ ላይ ቁጭ ብለው የሚለምኑት ተመለሱ፣ እባክህ ተመለስ እያሉ ሲለምኑት አታምጣት እሷ፣ እኛ አንፈልግም፣ ይሄን ማየት አንፈልግም፣ ልጆቻችንም እንዲያው አንፈልግም። ሌላ ነገር ሌላ ስራ ቀይሩ ይዘወይ አንድ የገረመኝ ነገር ልንገርሽ ውዴ ጨርሽ እያሉ እየለመኑት ይህን ያህል ንቀት። እነሱ ኮ ካላዩለት እኮ እሱ ኮ ቢዩ አይታይለትም እኮ አለ እንዴ! ይህን ያህል ንቀት። ሰው ካልፈለገ በጣም አልፈለገም። ይህን ድራማ አልፈለግም። የሚወድሽ ሰው ማክበር አለብሽ ወዶች ሚከታተለውን ሰው ማክበር። እኔ አንድ የገረመኝ ነገር ጓደኞቹ ራሱ ማለት ነው አጠገቧ ያሉ ሰዎች ራሱ አስመሳኝ ናቸው። በምን በሉኝ? የብሩኬን ጥፋት ለመሸፈን ፍጼ ያችን ሴት ይዞ እየመጣ ነው። ከእሷ ጋር ለመሰራት ፈልጎ እኮ አይደለም ይሄ፣ ይግባችሁ። ከምሬ ነው የሚላችሁ ከእሷ ጋር ከሰው ሲ ለመስራት ፈልጎ ሳይሆን የብሩኬን ጥፋት ለመደበቅ አንደኛ ሰውን ለማሳመን ነው። እችን እንጂ አሁን ከፍጽ ጋር እንትን ያሏት ይሄን ማወቅ አለባችሁ። ከምር ነው የምላችሁ። ከፈጣሪ በታች ለማይኒ አንድ ሰው የላትም። አስመሳይ ነው፣ ሁሉም አጠገባ ያሉት ሁሉ አስመሳይ ነው። ከፈጣሪ በታች ከምር እግዚአብሔር አላት፣ እሷም ጠንቅላት አላትለችበጣም አስተዋይ ነገር ውዴ። ግን ምን ተሰማሽ? ምን ተሰማሽ ፍጽ? አሁን ፍጽ ከሰው ሲ ጋር በመጣ

ከምር ነው እንደ ኦዲየንስ ጋር ትቀርዳላችሁ። ኖ ኖ ኦዲየንስ ከምር ነው የሚልሽ ከእነሱ የበለጠ ብዙ ነገር ያውቃል ያውቃል። አሁን ከእንትና ጋር የመጣችሁ ጥፋት ለመሸፋፈን ነው። ከምር ነው በዚህ በጣም በትላንትና በተለቀቀው ቪዲዮ በጣም ሰውዬ ተቆጣ ስለነበረ ሰውን ለማሳምን ነው። እች ልጅ አሁን አስመሳኝ ነው። ከምሬ ነው ያሰብኩትና የተናገርሽ እግዚአብሔርን ፍፄ የሚያደርገው የእሱ ጽፈት ልታይበት ነው። ይሄ ጥፋት ለመሸፈን ነው እንጂ ልጆቹ ሰደቡኝ በምናወቅሽ እሱ በቃ ታያቸው፣ ታያቸው ታያለሽ።